ናቸው ይቅርታ ትጠይቃለን። የብሩ ጓደኛ ከሆነች ችቺ ሰላም፣ ሰላም። ቤተሰብ ውዴ፣ ማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናቸው ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ደህና ናቸው እኔ አለሁላችሁ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ የኔ ፉንቆች፣ የኔ ወለላዎች፣ ደህና ናችሁልኝ? እኔ አለሁላችሁ እግዚአብሔር ይመስገን። ያው ይህን ነገር ትዝ ካላችሁ ዛሬ ብሩክ የብሩክ ሀያት መጥተዋል ብለው ሃይሚን ፕራንክ አርግተዋት ነበርና የሆነ ጊዜ ሀይሚ ሰርተዋለች፣ ይህን ቪዲዮ ማለት ነው። ና ቡታ ጅራ እያለች ሀይሚ እንደ ወንድ ሆና ይሁን አይ ቲንክ አላስታውስም፣ ግን ተሰርቷል ይህ ቪዲዮ ማለት የሆነ ሰው ሰርቶታል። ና ኮሜንት ላይ ራሱ ዛሬ ብሩክ የሰራው የደገመው ነው ምናምን ተብሏል። ና ያው ፍራንክ ነው። ደስ ይላል ግን፣ ያው ማለት ፕራንክ መሆኑን አውቀዋለች ሀይሚ ማለት ነው። ነገር ግን አላስፎገረችም። ለምን ብትሉ አንደኛ ትልቅ ሰውን ያወራችበት አንግል በጣም ይደብራል ማለት ለምን እንደሆነ ተቃላጭ አንቱ አንቺ እያለች ነበር ስታወር የነበረው ማለት ነው። እና ብሩ ግን በደንብን የሰራው ማለት ነው። በጣም ጎበዝ ነው። ከድራማውን ሲሰራ ካራክተሩን ሆኖ ነው የተሰወነው። ጆሮ እንደማይሰማ ሰው ሆኖ ማለት ነው እና ፍጹም እየተቀበለ ሀይሚ ለብሩክ ፍጹም ሀይሚ እየተቀበለ እንደማማዝናሽ ማለት ነው እንትን ዘኪ እንደሚያደርገው ማለት ነውና፣ በቃ የማማ የማማ እንትን እያሉ ነውና፣ አንቺ ነሽ ብሩክን የምታሰቃይው ልጄ፣ እንዲሁ ቀጠሮ አታከብሪ ልጁ የምትጫወችበት ምናምን እያለ ፍጹም ደግሞ እየተቀበለ ይናገራል እና ከዛ ደግሞ ላሚ ይነግራታል ማለት ነውና ሀይሚ ወደ ቤት ሂዱ ምናምን ትላቸዋለች። አይ የቤት እንኳን አሊድም አንቺ አፍደሽ መተሻል ብሩክን አታከብሪም እሱ የለም ብለሽ እኔ ላይ ትጫወችብኛለች ምናምን እያሏት ነበረ ማለት ነውና ብሩኪ ነው እኔ አሳቀኝ። ሻሻ ሻሻ አስተሳሰሩ ምናምን ነጠላውን ልክ ደገረኛ ዶጊን የሚመስለ ብሩክ ማለት እና ያው ብሩኬ በጣም ነው የታወ ነው። ማለት ያው ፍጼ ኦልሬዲ ተቀባይ ነው፣ ከሀይሚ እየተቀበለ ነው እያወራ ያለው። ሀይሚ ግን እንትን ብላስ ሌላ ቀን በጣም ጎበዝ ነበር። ይሄኛው ግን አስፎግሩብሻል ፕራንክ መሆኑን እየ እንትን በግድ ነው። ለምን ሳቋም መጥቷል መቆጣጠር አቆጣጠር ማለት ነው። ብሩክ ሳቁም ቢመጣ በነጠላ ስለተሸፈነ ብዙም አያስፎግርም። ለምን ሳቁን ፍ እናድርግቶ ነው። ሀይሚ ግን አልቻለችበትም። አንቱ አሁን ለምሳሌ አያት ማለት ትልቅ ሰው ማለት ነው። የሆነ እንደ ክብር ብትሰጣት ነበር። አረ እርስዎ፣ አንቱ ምናምን እያል ኖ ቤት የእኔ እንጂ ማዘር አለ እዚ ምናምን ብትላቸው ጀስት እንትን ያ ደስ ይል ነበረ ማለት ነው። ግን ሀይሚ እንትን አላለቻቸውም። የሆነ የክብር ስሜት ያስጣቻቸው ምድር ኦልሬዲ ፕራንክ መሆኑን እያስታወቀባን ነበረ ማለት ነው። የሆነ ሳሌ ሁሉ ሳቋ ሁሉ ይመጣ ነበረና ደግሞ አያት አይ ብሩኬ አያትዮ ብሩክ ነው አያትዮ ማለት ነው። መሪሌ ተቀመጭ፣ እንዲሁ ቅጣት መሪሌ ነው እንዲህ የምትቀመጭ ተቀመጭ ብሏት ቅጣት ያስቀጧት ማለት እና ያው ብሩክን ስለምታስረፍደው በቃ ለብሩክ አተሳሰብ ምንደው ከሆን ሄድ ያለ ዞም እኔ ከብሩክ ጋር እንድትሆን አልፈልግም፣ ቀልቢ ያሉ ወድዳትም ምናምን እያሉ ነበር እና ከዛ እዚህ ጋር ምን አለቻቸው? እንደዛ ብለ ስታወራ እንዴ እርሶም ሰውንማ በአንድ ቀን አይተው መገመትማ አይችሉም ምናምን ብላ በእዚህ ጋር አንድ ፕራንክ መሆኑ ያስታወቅበታል። ሁለት ደግሞ ፈጽሄ እነዚህ ሴትዮ በአውለ ቃቢ ነገር ያለባቸው ነገር ይመስላል፣ እንደ ምናምን ኦልሬዲ፣ ፊታቸውን እንኳን በደንብ ገልጣም አላየቻቸውም። ግን ኦልሬዲ ደስ ይላል፣ የአዝናናል፣ አዝናኝ ቪዲዮ ነው። አንዳንድ ጊዜ ከፕራንኩም ወጣ ከእውነተኛ ፕራን ከማስደንገጥ ነገር ወጥተው እንደዚህ ዘና ያለ ቪዲዮ ሲሰሩም ደስ ይላል ማለት ነው። ለየተባለ ነገር ነው የመጡት፣ ግን ከዚህም በፊት ሀይሚ ሰርተዋለች ነበረ እና ፍጽም ነበረ። ፍጽም ከጥንት ጊዜ በኋላ ፍፄ ግመሽ ነው በራስ ቻናል ቪዲዮ የምትሰራው ዴ በጣም ነው እኮ የሚወድቅ ሰው ያለው ማለት ነው። ለምን ምን ሆነ ነው? ቶሎቶሎ ቪዲዮ ልቀቅልን እንጂ አንተ ራሱ በቃ በጣም ጠፋህ። ወደ ሀያ ሦስት ሺህ ምናምን ሰብስክራይብ አግኝተሃል። ቤተሰቦችን አመስግንና ቪዲዮ ስራልን አንድ ቀን ማለት ነው። ለምን እንደሆነ አላቀ ፍጽም ቪዲዮ ለምን እንደማትሰራ እና ኦልሬዲ ዩቲዩበር ሆነሃል፣ ቻናል አለህና ቪዲዮ ስራ ማለት ነው። አይ ሀይሚ ዛሬ ያው ድራማ አስፎግሮባታል ማለት ነው። ነገር ግን ያው ብሩኬን አድንቀዋለሁ። ሳቁንም ዋጥ አርግቶ ቢጃማው ነው ልብስ ሳርግቶ ልክ ነገረኛ ሩጊት መስሎ ነበረ ሲሰራ የነበረው ማለት ነው። እና ሀይሚ ያው አማችን እንደ መሆንሽ መጠን አያትን አላከበርሽም ማለት ነው። ለምን በቃ ብዙ ምንትናልሽ። በጣም ጎብዝ ነበረች ሚ ስትሰራ ምናምን ለምን የሀሚን በጣም ምን ይሰት መጣል ዞ ወይ ታከብራቹ አሪትሽ ቆጠቆጣለች ምናምን ብዬ ነበር የገመትኩት ማለት ነው። ግን እሷ እንትን አለች ሳቋ እየመጣ በቃ ለምን በቃ ያስቃል። ብሩክን በእንደዚህ አይነት አንግል ማየት ሁል ጊዜ ከተለየ ውጭ ነው የሰራው ይሄ ማለት ነውና ያስታውቃል። በጣም ነው የሚያስታውቁ ማለት ግን ድምጹ ድምጹም ያስታውቃል። ራሱ ድምጹ ራሱ የብሩክ ድምጽ ያስታውቃል ግን ተሸፋፉናል ምንም አይነት አይኑ ላይ ምናምን ምንም አይነት አይነት ለሀይሚ በመሀል በጣም ሳቋ እየመጣ ቅንባንትን እያለች እየሰቀለች ምናምን ሳቁ በጣም እንትን ብላ ነው እየሰራች የነበር። ፍጽ ግን ኖርማል ሲሪየስ ሆኖ ነው። ከብሩክ የተቀበል ወደ ሀይሚ ነግራታል ማለት ነውና ያው ጆሯ እንደማይሰማ ሴትዮዋ እንደማይሰማ ያውቅ እንደ ትልቅ ሰው አርገው ነበረ እንትን የሰውሩት ማለት ነውና፣ ያው ትልቅ ሰው አቅመ ደካማ ናቸው፣ ጆራቸው አይሰማም። በቀንድ ማየት እንደማይችሉ ሰው ነውና አንቺ ነሽ ሀይሚ፣ እንዲያው ኬት ግድግ መተሽ የምታሰቃየው ልጅ ነው። እኔ አልወደድኩሽም። ዩቲውብ ነው ፌስቡክ የሚል ይሰራሉ። ታሰቃያለች ይሉኛል። ልጅ ለምን ታሰቃያለች ምን ባደረገች ምናምን ይባላል። አረ እኔ ምንም አላደረግኩትም ምናምን ትላለችና ከዛ ያው ቅጣት ቅጣታቸው ደግሞ ደግሞ አያትዮ ራሱ ላይም ያዝናሉ ማለት ነው መሬት ላይ ነው እንትን ያሏት ተቀመጥ መሬት ትቀመጥ ቅጣቱ መሬት ነው የምትቀመጡ። ለምን ብሩክን እያሰቃየችው ስለሆነ ብሩክ መሬት ነው የምትቀመጡ ምናምን ይላልና ፍጽ ያው እንደ እንትን ነገር ወይ እንደ አያት ተንከባከብ የሆነው ነገር ነው የሰራውና አይፍጹም እና ሀይሚ ናት ያሳቀች ማለት ነው። ለምን ሌላ ቀን ወይ ሀያቴ ምናምን ብትል ደስ ይል ነበር። እቤት እንሂድ ምናምን ይዣችሁ ሊሄድ ምናምን ስትል ያው አያት እያወራን ያልሄደም አንቺ ልጅ እጮኛነች ወይ ምናምን መታለች ምናምን ሲሉ ደስ ይል ነበር። ኑሯን ማለት ለየት ባለ ነገር ነው የመጡት ማለት ነውና ከዚህም በፊት ሀይሚ ሰርታለች፣ ኮሚኒቲ ላይ ያስቀምጡልን። ሀይሚ ሰርተዋለች መሰለኝ፣ ይሄን ቪዲዮ ሀይሚ ሰርተዋለች አስታውሳለሁ። የቆየ ነው ግን ሀይሚ ሰራችው ቪዲዮ ነው እና ብሩኬ ደግሞ ለሀይሚ ታቃላችሁ፣ ውልቃል ገብቷል። ሁለት መቶ ሺ ሰብስክራይብ ካረጋችሁ አከብርላታለሁ። እኔንም ሰርፕራይዝ እንዳደረገችኝ እኔንም እሷን ሰርፕራይዝ አድርጋለን። ሁለት መቶ ሺህ ማረጋችሁን እንዳትረሱ ብሏል። አይ ሚን ዳይ ወደ ሁለት መቶ ሺህ ብሩኬን ደግሞ ወደ ሁለት መቶ ሀምሳ ሺህ የሚያስገባው ቤተሰብ ኦል ፋሚሊ ሼር እያረጋችሁ ያላችሁ ቪዲዮችን እያያችሁ ላይክም ሰብስክራይብ አድርጎ የዛሬ ቪዲዮ ጀስት በጣም ዘና ይላል። በቃ አንዳንድ ጊዜ ከመጥፋት እንደዚህ አንዳንድ ጊዜ ሆነ ማለት ሀሳብ የሚጠፋል አይዲያም ሊጠፋ ይችላል። ና አንዳንድ ጊዜ እንደዚህ ቪዲዮ ሲሰሩልን ደስ ይለናል። ለምን እናንተም ማየት ነው የምንፈልገው እኛ እቅዳችን ማለት ነው። ና በጣም ነው የምትናፍቁ ወይ የምንለቀቁ የምንለጠፉ ብዬ በጣም ነው የምንጓጓው። ና አንዳንድ ጊዜ ፈታ ባለ ቪዲዮ መምጣት ኢንጆ ማድረግ ያው አያትን ደግሞ ተንከባከቢ ሀይሜ። ይሄ አማቾችንማ እንዴት እንዴ ዝም ትያለሽ? በአማች እንዴት ቀልዳለህ? ሀይሚሻዬ አማች አማች ካልፈቀደ አንቺ ብሩክ የማግባታችም። ለምን ወይዘሮ ብሩክ ወይዘሮ ብሩክ የብሩክ አያት አንቺ እንድታገቢ አልፈለጉም። ለምን? እያቃጠልሽው ነው፣ ልጁን እየጨቀጨልሽው ነው። እንዲያው ቀጠሮ አታከብርም። በቃ ተወቀሽ፣ ሀይሚሻይ፣ ቀጠሮ አክብሪ። ለአምስት ሰዓት ፕሮግራም ስምንት ሰዓት ትመጣለች ተባለ። ተይ ተይ ተይ ተይ እንዳይረግሙ። ሻያት ይሁን ባሎ ቃቢ ነገር ይመስልኛል አላለችው። ሳቋ ደግሞ እኮ ይመጣል በማር ማለት